በብዙ ዘርፎች ቤተ ክርስቲያንን ሲያገለግሉ አስተውለናል። በሀገር ውስጥ የሚሆን በሀገር ውጭ በርካታ ስራዎችንም ሰርተዋል። በቋንቋ ረገድ እንኳን አይታሙም። በርካታ የሀገራችንን ክፍል ቋንቋዎች እንዲሁም የውጭ ሀገርን ቋንቋ ይናገራሉ። ከሁለት ዓመታት በፊት ማለትም ሐምሌ 9 ቀን 2015 ዓ ም በተደረገው የብፁዓን አባቶች ሹመት ነበር ሲመተ ጵጵስናን ያገኙት። ነገር ግን ከሰሞኑ በሀገረ ስብከታቸው ብዙ ኦርቶዶክሳውያንን ያሳዘነ የብዙሃኑን ልብ የሰበረ እጅግ አሳዛኝ ክስተት ተፈጥሮ ነበር። የቀድሞ መላከ ምረት ቆሞሳ አባ ክንፈ ገብርኤል የአሁኑ ብፁዕ አቡነ ገሪማ ማናቸው? ያልተሰማው ድንቅ የህይወታቸው ገጽ ለቤተ ክርስቲያን ያበረከቱት አስተዋጽኦ፣ እንዲሁም ከሰሞኑ በብፁነታቸው ሀገረ ስብከት የተፈጠረው አሳዛኝ ክስተትና አደጋ ምን ይሆን? ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችን፣ እንደምንሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን የብፁዕ አቡነ ገሪማን የህይወት ገጻቸውን እንዲሁም በሀገረ ስብከታቸውን የተፈጠረውን አደጋ እናስቃኛችሁ ይዘንላችሁ ቀርበናል። ወደ ዝግጅታችን አለፍን። መላከ ምህረት ቆሞስ አባ ክንፈ ገብርኤል ተክለ ማርያም ይባላሉ። የአሁኑ ብጹሕ አቡነ ገሪማ የጌዲዮና አማሮ እንዲሁም የቡርጂ ሀገረ ስብከት ሊቀ ጳጳስ። ትውልዳቸው ሐምሌ 23 ቀን 1965 ዓ ም ነበር። በሲዳማ ክፍለ ሀገር በሆነችው በአርቤ ጎና ከተማ የተወለዱት። ታዲያ ብፁዕነታቸው ተወልደው ባደጉባት ሀገር ዕድሜያቸው ለትምህርት ሲደርስ ቀድመው ልቦናቸው ውስጥ የተቀረጸው የአብነት ትምህርቱን እንዲሁም የቅድስት ቤተ ክርስቲያንን ትምህርት መማር ነበር። በዚህም መሰረት ንባብን ከየኔታ አስረስ ይርጋለም በደብረ መድኃኒት ቅዱስ አማኑኤል ቤተ ክርስቲያን እንዲሁም ግብረ ድቁናን ደግሞ ከየኔታ መዘምር መንግስቱ በምዕራብ ሸዋ አዳ በርጋ ደብረ ጽሙና ቡነ ተክለ ሃይማኖት አንድነት ገዳም ተምረው አጠናቀቁ። በዚህ ብቻ አላበቁም። በዚያ የልጅነት እድሜያቸው ወዲያው የቅዳሴ ትምህርትን ለመማር ጀመሩ። ከመጋቢ ስብሐት ጎሀ ጽባ ለአከ በደብረ ቅዱስ ደብረ ጽጌ ማርያም ገዳም ተምረው አጠናቀቁ። እንዲሁም ቅኔን ጠንቅቆ የተማሩት ብፁዕነታቸው ከየኔታ ገብረ ሕይወት ፋንታሁን በደብረ ቅዱስ ደብረ ጽጌ ገዳም ከቅዳሴ ትምህርታቸው ጋር እኩል ቅኔን ተምረው ጨረሱ። ብፁዕነታቸው የመንፈሳዊ ትምህርታቸውን እንዲህ ባለ መልክ እየተማሩ እንዲሁ ክርስቲያን በሁለት በኩል የተሳለ ሰይፍ መሆኑ ግድ ነውና የዘመናዊ ትምህርታቸውን ጀመሩ። ያንደኛ ደረጃ ትምህርታቸውንም በኮኮሳ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት በ 73 ዓመተ ምህረት ጀምረው እስከ 1980 ዓመተ ምህረት ተምረው አጠናቀቁ። እንዲሁ ሁለተኛ ደረጃ ትምህርታቸውን ደግሞ በይርጋ ዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤት ከ1981 እስከ 1984 ዓመተ ምህረት ተምረው ጨረሱ። ወዲያው መለስ ብለው ወደ መንፈሳዊ አገልግሎትም ገቡ። የነገረ መለኮት ትምህርታቸውንም ለመማር ወደ መቀሌ አቀኑ። በመቀሌም ከቅዱስ ፍርሚናጦስ አባ ሰላማ ከሳቴ ብርሃን መንፈሳዊ ኮሌጅ በ1997 ዓ ም ዲፕሎማቸውን አገኙ። እንዲሁም የመጀመሪያ ዲግሪያቸውን ደግሞ ወደ አዲስ አበባ አቅንተው ከቅድስት ስላሴ መንፈሳዊ ኮሌጅ በ1999 ዓ ም አገኙ። በዚህ ብቻ ያላበቁት ብፁዕነታቸው አቡነ ገሪማ የመጀመሪያ ዲግሪያቸውን ማለትም በፐብሊክ አድሚኒስትሬሽን ኤንድ ዴቨሎፕመንት ማኔጅመንት ወይንም ደግሞ በህዝብ አስተዳደርና የልማት ስራ አመራር ከአዲስ አበባ ዩኒቨርሲቲ በ2005 ዓመተ ምህረት አገኙ። የድህረ ምረቃ ትምህርታቸውን እንዲሁ ከሀገር ውጭ በማቅናት በማስተር ኦፍ ፋይዝ ቤዝድ ሊደርሺፕ ኤንድ ማኔጅመንት ከኒውዚላንድ ኦጎታ ዩኒቨርሲቲ አገኙ እንዲሁ የእንግሊዝኛ ቋንቋ ክህሎታቸውንም ለማሳደግ እንግሊሽ ላንጉጅ እንዲሁም ኒውዘርላንድ ኳሊፊኬሽን አዋርድ ወይንም ደግሞ በኒውዘርላንድ መስፈርት መመዘኛ የከፍተኛ ክህሎት ሽልማትን በ2011 ዓመተ ምሕረትም አግኝተዋል። ብፁዕነታቸው ብፁህ አቡነ ገሪማ ለሲመተ ጵጵስና ከመብቃታቸው በፊት ብዙ ማዕረገ ክህነትን አግኝተዋል። የምንኩስና ን ማዕረግ ከምዕራብ ሸዋ ገረ ስብከት አድአበርጋ ወረዳ ደብረ ጽሞና አቡነ ተክለ ሃይማኖት አንድነት ገዳም አበምኔት ቆሞስ አባ ወልደ ዮሐንስ በ1986 ዓ ም ያገኙ ሲሆን፣ የድቁና ን ማዕረግ እንዲሁ በወቅቱ የምዕራብ ሸዋ ገረ ስብከት ሊቀ ጳጳስ ከነበሩት በ1989 ዓ ም አግኝተዋል። እንዲሁም የቅስና ን ማዕረግም እንዲሁ የቅስና ማዕረጋቸውን ደግሞ በወቅቱ ከምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ በ1989 ዓ ም ካገኙ በኋላ የክህነት ካርድ በመጥፋቱ ምክንያት በወቅቱ ከኢሎ አባቦራና የጋምቢላ ሀገረ ስብከት ሊቀ ጳጳስና የጠቅላይ ቤተ ክህነት ጽፈት ቤት ዋና ስራ አስኪያጅ ከነበሩት በ2005 ዓመተ ምህረት በድጋሜ የክህነት ካርድል ነው ለመውሰድ ችለዋል። እንዲሁ የቁምስናን ማዕረግ የደቡብ ምዕራብ ሸዋና ወሊሶ ኬንያ ኡጋንዳ ታንዛኒያ ሀገረ ስብከት ሊቀጳጳስ ከሆኑት ብፁዕ አባት በ2006 ዓመተ ምህረት ያገኙ ሲሆን መላከ ምህረት በመባልም ከብፁዕ አቡነ ጴጥሮስ በወቅቱ በምስራቅ አውስትራሊያና ኒውዘርላንድ ሀገረ ስብከት ሊቀጳጳስ ከነበሩት ብፁዕ አባትም አግኝተዋል። ብፁዕነታቸው ይህን የትምህርት እውቀቶች ከቅድስት ቤተ ክርስቲያን እንዲሁም ደግሞ ከዘመናዊ ትምህርት ጠንቅቀው ከቀዱ በኋላ በማዕረገ ክህነትም ቅድስት ቤተ ክርስቲያንን በብዙ አገልግለዋታል። የቤተ ክርስቲያን አገልግሎትና ቅድስተ ቤተ ክርስቲያንን በብዙ አገልግለዋታል። በምስራቅ አውስትራሊያ ናው ኒውዜርላንድ ሀገረ ስብከት በኒውዜርላንድ ለሚገኙ አብያተ ክርስቲያናት በ2011 ዓ ም ሊቀ ካህናት በመሆንም ዘርፈ ብዙ ስራዎችን በመስራት አገልግለዋል። እንዲሁም በአስተዳዳሪነት ደረጃም በምስራቅ አውስትራሊያ ና ኒውዘርላንድ አህጉረ ስብከት የደብረ ምህረት ቅዱስ ገብርኤል ቤተ ክርስቲያንን ከ2006 ዓመተ ምህረት ጀምሮ እንዲሁ ሲመተ ጵጵስናን እስካገኙበት ከ2015 ዓመተ ምህረት ያገለገሉ ሲሆን በሬጂስትራል ኃላፊነት ደግሞ ለአንድ ዓመት ያህል በሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅም አገልግለዋል። ብፁዕነታቸው የአገልግሎት ዘርፋቸውና ለቅድስት ቤተክርስቲያን የሚያደረጉት ያደረጉት አስተዋጽኦ በዚህ ብቻ አይገታም። በመምህርነትም ከ2003 እስከ 2006 ዓ ም ለተከታታይ ሶስት ዓመታት በሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የኢትዮጵያ ኦርቶዶክስ ተዋህዶ ቅድስት ቤተክርስቲያን ክርስቲያን ታሪክን በማስተማር በማጽናትና በምርምር እንዲሁም በተለያዩ ስራዎች በማገልገል ለኮሌጁ የማስተማሪያ መጽሐፍ ፍትን በማዘጋጀት ጭምር ዘርፈ ብዙ ስራዎችን ሰርተው ለተከታታይ ሶስት ዓመታት ኮሌጁን መምራት ችለዋል። እንዲሁ በስብከተ ወንጌል ኃላፊነት ደረጃ ደግሞ በሱሉልታ ወረዳ ቤተክህነት ሰባኪ ወንጌል በመሆን ከሐምሌ 1997 ዓመተ ምህረት እስከ 1999 ዓመተ ምህረት ለሁለት ዓመታት በትጋት ያገለገሉት ብፁዕነታቸው ብፁዕ አቡነ ገሪማ በአዲስ አበባ ሀገረ ስብከት በደብረ ሰላም ቅዱስ እስጢፋኖስ ቤተ ክርስቲያን በስብከተ ወንጌል አገልግሎትም ከ1999 ዓ ም እስከ 2006 ዓ ም ለሰባት ዓመታት አገልግለዋል። እንዲሁ በዋና ጸሐፊነት ከረድነት እስከ መጋቢነት በትህትና ቅድስት ቤተ ክርስቲያንን ያገለገሉት ብፁዕነታቸው ብፁዕ አቡነ ገሪማ በዚህ ሁሉ የእውቀት ክህሎታቸውና በዚህ ሁሉ የእውቀት ክህሎታቸው ቅድስት ቤተ ክርስቲያንን በብዙ በማገልገላቸው ምክንያት በርካታ ሰርተፍኬቶችን እንዲሁም የምስጋና ደብዳቤዎችን ማግኘት ችለዋል። ብፁዕነታቸው ቅድም በመግቢያችን ላይ እንዳልናችሁ በቋንቋ ረገድ ብዙ አይታሙም። ከስድስት በላይ ቋንቋዎችንም አቀላጥፈው መናገር ይችላሉ። የሀገራችን ቋንቋዎቹ በሆኑት ሲዳሚኛን፣ ጌዴኦኛን፣ አማርኛን፣ ኦሮሚኛን እንዲሁም ትግርኛን አቀላጥፎ የሚናገሩት ብፁዕነታቸው እንዲሁ ከውጭ ቋንቋ እንግሊዘኛ ቋንቋ እንደ ሁለተኛ ቋንቋቸው አድርገው ጭምር ይጠቀሙታል። ብፁዕነታቸው ብፁዕ አቡነ ገሪማ ከነዚህ አገልግሎታቸው በተጨማሪ በጎ ፍቃደኛም ናቸው። በአዲስ አበባ ሀገረ ስብከት አስተባባሪነት በቤኒሻንጉል ጉሙዝ ክልል ለሚገኙ ልዩ ልዩ ጎሳዎች ወደ ቅድስት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን በልጅነት ጥምቀት ሲመለሱ ከልዑካኑ ጋር በመሆን ምስጢራትን በመፈጸምም አገልግለዋል። እንዲሁ ከመቀሌ የሰራተኛና ማኅበራዊ ጉዳዮች ቢሮ ጋር በመተባበር ለከተማው ማኅበረሰብ የምክረ ካህናት አገልግሎት ለስድስት ወራት በበጎ ፈቃደኝነትም ሰጥተዋል። በአዲስ አበባ ሀገረ ስብከትም የቂርቆስ ክፍለ ከተማ የኢትዮጵያ የሃይማኖት ተቋማት ጉባኤ ሰብሳቢ በመሆንም እንዲሁም ቤተ ክርስቲያንን በሀገርና በማህበረሰብ አንድነት በልማትና ሰላም ላይ ለነበራት አስተዋጽኦ የበኩላቸውን ድርሻም ተወጥተዋል። በኒውዚላንድ በሚገኘው ክራስ ቸርች፣ ኦክላንድና ዊሊንግቶን ከተሞች ለኢትዮጵያውያንና ለሌሎች ማህበረሰቦች ላደረጉት ኦርቶዶክሳዊ ክህነታዊ አስተዋጽኦም ኒውዘርላንድ ብዙሃን ባህል የትምህርት ማዕከልም የምስክር ወረቀት አግኝተዋል። እንዲሁ እኚህን አስተዋጽኦዎች ለቅድስተ ቤተ ክርስቲያናችን ማድረጋቸውን ተከትሎ ትሁት አባት መሆናቸው ተረድቶ ሐምሌ 9 ቀን በ2015 ዓ ም ማለትም ከሁለት ዓመታት በፊት በብፁዕ ወቅዱስ አቡነ ማትያስ አንብሮ ተእድ ሲመተ ጵጵስናን ማግኘትም ችለዋል። ታዲያ ብፁዕነታቸው ሲመተ ጵጵስናን ካገኙ በኋላ የጌዲኦ ኮሬና ቡርጅ ሀገረ ስብከት ሊቀ ጳጳስን በመሆን እንዲያገለግሉና እንዲመሩ ተመድበዋል። ብፁዕነታቸው በታላላቅ በዓላት ላይ በመገኘት ቀድሶ በማቁረብ ወንጌልን በማስተማር በሀገረ ስብከቱ በሚገኙ ቋንቋዎች አገልግሎቶች እንዲሰጡ በማድረግ ህዝበ ምእመኑ እንዲገለገልበት መመሪያ በመስጠትና የገጠሪቱ ቤተ ክርስቲያንን በመጎብኘት ዘመኑን ያማከለ ዘመናዊ አሰራር እንዲኖረው ያደረጉ ሲሆን ለመንፈሳዊ አገልግሎትም ጥያቄዎች አፋጣኝ መልስም በመስጠት ህዝበ ምዕመኑን እንዲሁም ሀገረ ስብከታቸውን በእጅጉ በብርቱ አመራር እየመሩትም ይገኛሉ። በጸሎታቸው በመንፈሳዊ አገልግሎታቸው የመልካም አስተዳደር እና የልማት አባት መሆናቸውንም በተግባር ያሳዩ ሲሆን ሐዋርያዊ አባትነታቸው ዘወትር የሚነገርላቸው በሀገረ ስብከቱ የሚገኙ ከሰራተኛ ጀምሮ እስከ ካህናት፣ ዲያቆናት፣ በሰንበት ትምህርት ቤት ተማሪዎች በምእመናን ልብ ውስጥ ከልብ የሚወደዱ ታላቅ አባት ናቸው። ታዲያ ብፁነታቸው እንዲህ ባለ አመራር ሀገረ ስብከታቸውን እያገለገሉ ከሰሞኑ ማለትም ከሁለት ቀናቶች በፊት በብፁነታቸው ሀገረ ስብከት እጅግ አሳዛኝ ክስተት መፈጠሩን ሰማን። በዚሁ በብፁዕነታቸው ሀገረ ስብከት በቦና ረጴ ወረዳ ቤተ ክህነት የረጴ ማርያም ቤተ ክርስቲያን የእሳት አደጋ የደረሰበት ሲሆን አደጋውም በውስጥ በኩል ቤተ መቅደሱ ላይ ከፍተኛ ጉዳት ማድረሱም ተገልጿል። በተገኘው መረጃ መሰረትም ሙሉ በሙሉ በቤተ መቅደስ የሚገኙ ንዋያተ ቅድሳት መቃጠላቸውን እንዲሁም ደግሞ በቤተ መቅደሱ የተለያዩ ክፍሎች ላይ የተለያየ አደጋ መድረሱ ተሰምቷል። ይህ ጉዳትም በብፁነታቸው ሀገረ ስብከት የተፈጠረ ክስተት ሲሆን ይህ ክስተት የብዙ ኦርቶዶክሳዊያን ህዝበ ምዕመንን ልብ የነካ ጉዳይ ሆኖም አልፏል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ በብፁዕነታቸው በብፁዕ አቡነ ገሪማ የህይወት ገጻቸው ላይ እንዲሁም በሀገረ ስብከታቸው ላይ የደረሰውን ጉዳት አስመልክቶ ያዝንላችሁ ዝግጅት ይህንን ይመስላል። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።